ሶስት በአንድ የተባለ የበርበሬ መደለጃ የገብስ መፈተጊያ እና የሽንኩርት መፍጫ ማሽን ነው እላችሁ የመጣሁት። ሶስቱንም በአንድ ማሽን ትሰራላችሁ። ገብሱን እንደምታየው ጽድት አድርጎ ይፈትጋል። እንዲሁም ደግሞ ሽንኩርቱን በሰከንዶች ውስጥም ሽካ አድርጎ አርጎ ይፈጭላችኋል። በርበሬንም ይደልዛል። ዋጋውንና ዝርዝር መረጃውን ማወቅ ከፈለጋችሁ ባዮ ላይ በሚገኘው ቴሌግራም ሊንክ ገብታችሁ መመልከት የምትችሉ ሲሆን ከዚህ በተጨማሪ ፎይታ ማርኬቲንግ አዋጭ የሆኑ የፈሳሽ ሳሙና ማምረት ቢዝነሶችን ከነ ስልጠናው ከነ ጥሬቃው እንዲሁም ደግሞ ዘይትን ማምረትና ማከፋፈል በወር ከ300 ሺህ እስከ 400 ሺህ ብር ድረስ የተጣራ ትርፊ ሊያስገኙ የሚችሉ አዋጭ ቢዝነሶችን ያቀርብላችኋል። ፎይታን ፎሎ ስታደርጉ በየቀኑ አዋጭ ቢዝነስ ይደርሳችኋል። እንዲሁም ደግሞ ፎይታ ላይ የሚገኘው ባዮ ላይ የሚገኘው ቴሌግራም ሊንክ ላይ ገብታችሁ ስትመ የእያንዳንዱ ማሽን ዝርዝር መረጃ፣ ጥሬቃ፣ ዋጋ፣ የሚያስፈልጋችሁ ካፒታል፣ ቦታ በሙሉ መረጃዎችን ታገኛላችሁ ማለት ነው። ከዚህ በተጨማሪ አይወዳይዝድ የሆነ ጨውን ፈጭቶ አሽጎ ማከፋፈል በወር ከፍተኛ የሆነ ትርፍ የሚያስገኝ ሲሆን አይወዳይዝድ የሆነውን ጨው ፈጭታችሁ በዚህ መልኩ አሽጋችሁ በማከፋፈል በወር ከሦስት መቶና ከአራት መቶ ሺህ ብር በላይ የተጣራ ትርፍ ማግኘት ትችላላችሁ። ከዚህ በተጨማሪ ደግሞ ጧፍን በማምረትና በማከፋፈል ለተለያዩ ገዳማት ማለት ነው በብዛት ሀያ ሺህ፣ ሰላሳ ሺህ፣ አርባ ሺህ ጧፎችን ወስዶ ማከፋፈል የሚፈልግ በርካታ ገዢዎች ስላሉ ጧፉን እያመረታችሁ ሚሊዮነር መሆን ትችላላችሁ። ሻማዎችን በቤት ውስጥ እንደዚሁ እያመረታችሁ ሀብታም መሆን ትችላላችሁ። ፎሎ፣ ሸር ኮፕሊንግ አድርጉ። መልካም